እየመጣሽተኝ አለ የሀገሬ ሰው፣ እየመጣሽተኝ ዘሬን አበዛለሁ እኔም እንደ አያቴ ብሏል። እንግዲህ ሰይድ ቤተሰብ፣ ዘሬን አበዛለሁ እኔም እንደ አያቴ አያቴ እንግዲህ ሶስት ነው ያለው ወይስ አራት ነው ያለው አግብቷልና፣ ይህን ያል ወልዷል። ስለዚህ እኔም እንደ አያቴ ነው መሆን የምፈልገው ሰው። በዚህ ተስማምተሻሉ? ችግር የለም ብላ እንግዲህ ተቀብላለች ማለት ነው። አረቧ። እኔ የምለው ሰኢድ፣ በስንት ነው የምትገዛቸው ሴቶች? በነገራችን ላይ ሰኢድ ማለት ነው ወደዚህም፣ ወደዛም፣ ወደዚያም፣ ወደዚያም ብትል ማለት ነው ሱመያን የምትተካ ሴት አታገኝም። አረብን ብታገባ፣ ፈረንጅን ብታገባ ወይም በአረበኛው ልበልህን አጅነቢ ብታገባ ምን ማለት ነው፣ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ አራቱ ማዕዘን ብትፈልግ እንደ ንግስት ሱመያ አታገኝም የምታከብርህ የምትወደህ የትዳሯን አስር አመት ሙሉ ጥንቅቅ አድርጋ ይዛ፣ በዚያ ላይ ደግሞ ምንም ማንም ቢያረክሳት ተመልስ አንተን ያላረከሰች አንተን እንደዚህ ነው ያላለች እንደ ፈቃድ ሁና ይኖረች የምትኖርል ሴት እንደ ንግስት ሱማያ አታገኝም። ሰኢድ የምር ነው፣ አታገኝም ማለት ነው። ለማንኛውም ለረዋ መብሩክ ብለናል። ግን ደግሞ ንግስት ሱማያን ለቀቅ እንዴ ንግስ ሱማያን ለቀቅ በቃ። በእኔ በስንት እንደሚገዛቸው ነው ግራ የሚገበኝ ማለት ነው፣ ግራ የሚገበኝ ማለት ነው። ደግሞ አስራ አራት አመቱ አላለም? አስራ አራት አመቱ ረባክ የምረን ነው እንዴ? እዲ ወይኔ በላቸው። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያን እና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት እየበልልኝ እያልኩኝ ዛሬ እንግዲህ በተለመደው በንግስቷ ባለቤት፣ የንግስቷ የቀድሞ ባለቤት በነበረው ባቶ ሰኢድ ዙሪያ ነው ማለት ነው የመጣሁት እንግዲህ ዛሬ ያው አረብ ሚስት አረብ አረብ ይመኒ አግብቷል። ምንድን ነው አግብቷል። በቃ አግብቷል። ተስማምቷል። ተስማምታለች። ኢትዮጵያ ሄዳ ልትኖርም ተስማምታለች ማለት ነው እና ሁሉንም እችለዋለሁ ብላለች። እንግዲህ ያው ቦክሱንም እችለዋለሁ፣ ችግር የለም፣ እንግዲህ የምስት ጋርም እንስማማለን ብላለች። ሁሉንም ነገር ተስማምታ እንግዲህ በቃ ወደ ኢትዮጵያ ልትገባ ነው ማለት ነው። እና እንዴት አያቸዋት? ማንስ ይበልጣል ብላችሁ ታስባላችሁ? ንግስቷ ማያ ወይስ አረቧ ወይስ እዲህ እኔ እኔ እኔ አዩ አዩ ናፈቀችኝ። ያዩ ዝለ ያዩ ያዩ ያዝኝ፣ ልቀቁኝ! አሁን ነው የናፈቀኝ ማለት ነው። ቤተሰቡ ወይኔ በላቸው እና እንዴት አያችሁት ቤተሰብ? ኮሜንት ላይ ጠብቃለሁ የምር ማለት ነው። ንግስት ሱመያንስ በዚያው አጋጣሚ ምን ትሏት አላችሁ? ንግስት ሱመያን ምን ትሏት አላችሁ? በዚያው አጋጣሚ ለንግስት ሱመያስ ያላችሁ ምክር ትታወው ዝም ብላ ወይስ ኒካዋን አወርዳ ቻው ተበለው። ሰይድን ምን ትላላችሁ? ኮሜንት ላይ እጠብቃለሁ ማለት ነው። እንግዲህ የሚለውን እንስማና ኮሜንት ላይ ያስቀመጡልኝ የሚለውን ደግሞ እንስማ። የሰይድን ስታወት ፊቷን ስነው ትከፈተች። ነጫጭ አረቦቹ ነጭ ናቸው ምናምን። ፊቷን ተከፍተከሄደች ምናልባት ፀሐይ ነግቷት ትንሽ ፀየም ትችላለች። እና በችን ቆንጆ ላገባ ነው በቅርቡ ደግሞ፣ ያው ሰርጋችን ይደረጋል ማለት ነው። እስኪ እናንተም ደግሞ ማሻ ለበሉና ምርጫችሁ ነው ወይስ አይደለም የሚለውን አብረን ያለን ምን ትላላችሁ አላን ሹፊ አና ቅብል ማዛሊ ከልምሽ ቁዳ መልሙሻዴን ተማ አሻምባዲ ማዛሊሽ አና ባደ ማዘወጅ ሻንቲ አና ምን ቀቢላ ህቀና ጅዲ ከማኦ ምን ዘጀት ዋህድ ስትወ እሽሪን ያል መነታኒ ተመንታ እሽኪ ደመንታኒ እትና እሺ ተላታ እሽኪዳል ካምል ማኦ

ሁሉንም ነገር ኦኬ ኦኬ ኦኬ ብላለች። እንዴት ምን አስባ ነች ሴትዮ? የምሬ ነች። ሴት ምን አስባ ነው? እና ሁሉንም ነገር ኦኬ እሺ እሺ ብላለች ማለት ነው። እንግዲህ ሰይድ ያው አያቴን መተካት ስላለብኝ ነው እንደዚህ በየሴቱ፣ ምራሯ ጠው ብሏል። የምሬ ነው። ምንም ማድረግ አይቻልም። እና ደግሞ ማሻላ በሉ ተብላችኋል። ማሻላ በሉ ምን ስትላላችሁ ኮሜንት ላይ አሳውቁን። ምርጫችሁስ ማን ነው? ምርጫችሁስ እንዴት ነው? ምርጫዬን ወዳችሁታሉ ወይ የሚባል ጥያቄ ተጠይቃችኋል ማለት ነው። ወዶች እዬ እናንተስ ምን ትላላችሁ? ምርጫችሁስ ማን ነው? ንግሱ ማያ ወይስ ምን ነበር ስሟ የአዲሷ ወይም ደግሞ አረቧ? ምርጫችሁ የቱ ነው? ወይስ እንዲ አዩንም እናካታት። አዩንም መርሳት የለብንም እንዴ አሁን እብደቷን የናፈቀኝ ያዩ እብደት ማለት ነው። አሁን አህሙ ጋር እያበደች ነው አዩ ማለት ነው። እና አሁን አዩ ራሱ ናፈቀች እዲ ኧረ ሰኢድ ተው እንጂ በየሴቱ እንትን ማለት እንዴ አይከብድም? እንዴ እኔ ምንድን ነው ማለት ምንድን ነው የምትበላው አልገባኝም። እኔ አሁን የኢትዮጵያ ኑሮ አልጠበሰህም እንደ ሌሎች? ወይስ ደግሞ ግራ ነው የገባኝ። ምን ልበል እናንተ ምን ልበል? ሰዎችዬ ምን ትላላችሁ እናንተ? እንዳያችሁት ነው እንግዲህ ሁሉንም ነገር። ስለዚህ በዚህ ሰዓት እንግዲህ ድሮ እኮ አያቶች ምናልባት ጅዶች ማለት ነው ተመችቷቸው፣ ቅቤ በልተው ሁሉም ነገር በቃ ሁሉም ነገር ከኬሚካሎች ነጻ በሆነ ነገር በእያንዳንዱ ነገር ነው ካሁኑ ትውልድ እንደዚህ አይነት ነገርም አለ። ወይኔ በላቸው ለማንኛውም ሰኢድ ወደዚህም ወደዚያም ሳትል በመጀመሪያ ደረጃ የያዟትን በፍቅርና በሰላም መያዝ ሲቻል ይመስለኛል ወደ ሌላ መሄድ የሚቻለው አይደል ወይስ ችግር የለውም ዝም ብሎ እችን ሳያስደስቱ ያለችውን ሳያስደስቱ እያሰቃዩ ወደዚህም ወደዚያም መሯሯጥ ይቻላል ወይ ይህ እንግዲህ በእምነትህም ምንም አራት ማግባት ቢፈቀድም በዚህ አይነት መንገድ አይመስለኝም። እና እናንተስ ምን ትላላችሁ ውዶችዬ? ኮሜንት ላይ እጠብቃለሁ ማለት ነው ከእናንተ ያለውን አስተያየት። ግን ደግሞ ሁላችሁም ምን በሉ፣ ንግስቷ በሉ፣ የምሬ ነው ንግስቷ በሉ። ከንግስቷ ውጭ ሰይድ ወደ ውጭ ንግስቷን የመሰለች ሴትም አታገኝም። ስሙት ጋቸውን እናንተ አርጉ፣ እኔ ግን አላረግም ብዬ መተው እችላለሁ። እሷ ሲጨርሱ ከፈለኩኝ ያለውበት ያመጡልኛል ማለት ነው።

ወይኔ ጉዴ! እንደዚህ ነው እንዴ? በይመን ባህል ወይስ እንዴት ነው? ይመን ላይ ያላችሁ አሳውቁኝ፣ በኮሜንት ማለት ነው። በተረፈ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ባይ ባይ።